በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ የሆናችሁ እንደምንከረማችሁ እንደምንሰነበታችሁ በቸርነቱ የጠበቀን የዕድሜ ድሃል አደረገን። የአባቶቻችን የነቢያት አምላክ ሉ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እግዚአብሔር አምላካችን ስለዚህ ቀን ስለዚህ ሰዓት የተመሰገነ ይሁን። እንደምን አላችሁ? እንደምን ከረማችው ጥቂት ደቂቃ እግዚአብሔር የእግዚአብሔርን ቃል ያስተምረናል። ዛሬ በአዲስ ዝግጅት መጥተናል ወይም መጥቻ አለሁ አጭር የሆነች ትምህርት ለማቅረብ ያህል ነው። ትምህርታችን እቺ ያጭሯ ሚኒዋ ወይም የሰናፍጭ ቅንጣት ብለናታል። በሷ ጉዳይ ትንሽ ስለ እሷ ለማለት ያህል ነው። እና የትምህርታችን ርዕስ ምን ይላል? የሰናፍጭ ቅንጣት ያህል እምነት ይኑራችሁ። ቢያንስ ቢያንስ ቢያንስ የሰናፍጭ ቅንጣት ያህል እምነት ይኑራችሁ። በነገራችን ላይ ይሄ እኔ ቃል አይደለም። ራሱ መድኃኒታችን ኢየሱስ ክርስቶስ ሐዋርያትን በወቅቱ የነበሩትን ሐዋርያትን ደቀ መዛሙርትን ያላቸው ነው። ምንድን ያላቸው? ቢያንስ ይሄ ሚኒመም ነው። አጥ ሚኒመም ቢያንስ የሰናፍጭ ቅንጣት ያህል እምነት ይኑራችሁ። ሰናፍጭ በጣም ጥንት ይሄ ነገር አዎ በጣም ጥን እየነገረች ቢያንስ እንሷን ያህል እምነት ይኖራቸዋል። ወይም በሌላ አነጋገር እንግዲህ እዚህ ውስጥ በተለይ የሚታየው ምንድን ነው ብላችሁ ብትሉ፣ ትንሽ እምነት ትልቅ ስራ ይሰራል። ትልቅ ስራ ስለዚህ ነው እንግዲህ መድኃኒታችን ኢየሱስ ክርስቶስ ትልቅ እምነት ከኛ ይጠበቃል። ግን ትልቁ እምነት ባይኖር አትሊስት አት ሚኒማም ቢያንስ ትንሽ እምነት እንኳን ይኑራችሁ። እንደ ክርስቲያን ትንሽ እምነት ከእናንተ ይጠበቃል። እና ትልቅ እምነት አስፈላጊ ነው። ትልቅ እምነት ሊኖረን ይገባል። ግን አት ሚኒማም ቢያንስ ትንሽ እምነት፣ የሰናፍጭ ቅንጣት የምታህል ትንሽ እምነት ይኑራችሁ ብለዋል። እንግዲህ ትንሽ የእግዚአብሔር ቃል እዚህ ውስጥ በተለይ ሰናፍጭ ቅንጣት የተባለች የእግዚአብሔር ቃል ነች። ትንሽ የእግዚአብሔር ቃል ትልቅ ስራን ትሰራለች። ለዚህ ነው አሁንም ይችን መርሃ ግብራችንን አጭር ሚኒ ኖርማል የሆነ ከ45 ደቂቃ እስከ አንድ ሰዓት የሚቆይ ዘውትር ቅዳሜ አለን። ግርቺ በስራ ቀን አነስ ያለች የሰናፍጭ ቅንጣት የሆነች የትምህርት መርሃግብር ነች። ስለዚህ ትንሽ የእግዚአብሔር ይቺ ደግሞ ምንድን ነው ትንሽ የእግዚአብሔር ቃል ስራ ትሰራለች። በተለይ ለዚህ ለቸኮለው አለም አስፈላጊ ነች ብለን ነው እንግዲህ እቺ የአጭር ሰዓት አገልግሎት ነች። ለዛ ነው በዚህ ብቅ ያልኩት። መድኃኒታችን ኢየሱስ ክርስቶስ ስለ ሰናፍጭ ምሳሌ አድርጎ ሁለት ቦታ ላይ ተናግሯል በመጽሐፍ ቅዱስ ላይ ማቴዎስም፣ ሉቃስም ማርቆስም ላይ ይገኛል ግን በሁለት በሁለት ጉዳዮች ነው ሰናፍጭን እንደምሳሌ ምሳሌ የወሰዳት፣ እና መጣበት አለው ትልቁ ነገር ግን ምንድን ነው ያለው? የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ድንቅ ነገር ታደርጋላችሁ። የሰናፍጭ ቅንጣት ያህል የምታክል እምነት ቢኖራችሁ ትልቅ ስራን መስራት ትችላላችሁ ነው ያላቸው። ስለዚህ ምንድነው ቢያንስ አት ሚኒመም በትንሹ ክርስቲያን ትልቅ እምነት እንዲኖር ይጠበቃል። ነገር ግን ቢያንስ ሚኒመም ግን ትንሽ እምነት ትንሽ እምነት ያስፈልጋችኋል። ወደ ኋላ እመጣበታለሁ። እና ትንሽ እምነት ትልቁ ነገር እዚህ ውስጥ ምንድን ነው? እሱ ያነሳው መድኃኒታችን ኢየሱስ ክርስቶስ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ተራራን ከዚህ ተነስተህ ሂድ ብትሉት ይሆናል። ትልቅ ስራ ልትሰሩ ትችላላችሁ። ድንቅ ነገር ልታደርጉ ትችላላችሁ ብሎ ይላል። ትንሽ እምነት ቢኖራችሁ ትልቅ ነገርን ማድረግ ትችላላችሁ፣ እና ነው የሚለው። ስለዚህ ወንድሞች፣ ቢያንስ ግን አት ሚኒመም ከኛ የሚጠበቀው ምንድን ነው? ትልቅ እምነት ይጠበቃል። ቢያንስ ቢያንስ ግን ቢያንስ ቢያንስ ግን ትንሽ እምነት፣ ይህንን ያለችው ትንሽ እምነት፣ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ የተባለ ነው። በነገራችን ላይ እምነት ስንል ምን ማለታችን ነው? ብዙ ጊዜ ሰዎች ኮንፊውዝ ይሆናሉ። ይሄ እምነትና ሃይማኖት፣ በተወሰነ ደረጃ እነዚህ ሁለቱ ሀሳቦች ይቆላለፋሉ፣ ይዛመዳሉ፣ ይያያዛሉ። አንዳንዴ ደግሞ የሚለያዩበት ነገር አለ። እምነት ሃይማኖት ስንል ውጫዊውን ነገር መዋቅራዊውን ነገር ያመለክታል። ራሳችንን ከሌሎች ለምሳሌ ሃይማኖቶች ስንለይ እኔ ሃይማኖት እኮ ኦርቶዶክስ፣ እኔ ሃይማኖት እኮ ክርስቲያን ነው የሚለው እንግዲህ። በሃይማኖት ውስጥ ኦፍኮርስ እምነት አለ። በሃይማኖት ውስጥ ዶክትሪን አለ በሃይማኖት ውስጥ ስርዓት አለ። ይሄ መዋቅራዊው ውጫዊው ነገር ሃይማኖት ይባላል። እምነት ስንል ለምሳሌ ወደ ይቅርታ ወደ ከቤት ለምሳሌ ክርስትና ሃይማኖት ነው። ተመልከቱ ክርስትና ሃይማኖት፣ ኦርቶዶክሳዊነት ሃይማኖት ነው። አንድ ሰው ወገኖቼ፣ ያለ እምነት ሃይማኖተኛ መሆን ይችላል። ያለ እምነት እምነት ሳይኖረው ሃይማኖተኛ ነኝ እያልኩ ማለት መኖር ይችላል። እኛም ራሳችን እግዚአብሔርን እንደ ዛሬው ሳናቅ ብሎ በባህል እንትን በምንሄድበት ሃይማኖተኛ ነን። ምንድነው ሃይማኖቱ? ኦርቶዶክስ ነው ሃይማኖቴ፣ ክርስቲያን ነው ልንል እንችላለን። ግን እምነት ላይኖረን ይችላል። እና እምነትና ሃይማኖት ይለያያል። እምነት ስንል ግን ውጫዊ ማዋቅር ሳይሆን እምነት የልብ ጉዳይ ነው። እምነት የውስጥ ጉዳይ ነው። የመተማመን እግዚአብሔር እንደዚህ አድርግ እግዚአብሔር ያሻግረኛል፣ እግዚአብሔር ከሞት ያድነኛል፣ ይሄ ነገር በእግዚአብሔር ይሆንልኛል። ስለዚህ ይሄ የልብ ጉዳይ የውሳጣዊ ጉዳይ ነው። አንድ ነገር ይደረግልኛል፣ አንድ ነገር ይሆንልኛል ብሎ በልብ መተማመን ይህ እምነት ነው። ስለዚህ ሃይማኖት ውስጥ ሆንን፣ በዛ በሃይማኖት ውስጥ የእግዚአብሔር መንግስት፣ እግዚአብሔር ይሰጠኛል አምናለሁ፣ ከመጣብኝ ከደረሰብኝ ፈተና እግዚአብሔር ያሻግረኛል ስለን ይሄ እምነት ነው። እዚህ ጋር መጠንቀቅ ያለብን ቅድም እንዳልኳችሁ ሰዎች ሃይማኖተኛ ሆነው እምነት ላይኖራቸው ይችላል። ሰዎች እንደገና ደግሞ ኦፖዚት ደግሞ ምንድን ነው ሰው ሃይማኖት ሳይኖረው እምነት ሊኖረው ይችላል። ለምሳሌ አንዳንድ ሃይማኖት የሌላቸው ነገር ግን ይሄ ምድር ፈጣሪ አለ ብሎ የሚያምሩ ሰዎች አሉ። ፈጣሪ አለው፣ ከኛ በላይ ፈጣሪ አለ። ይሄ እምነት ነው። ይሄ የልብ ጉዳይ ነው። ሰዎች ሃይማኖት የላቸው የብዙ ሰዎች በስራ ያውቃሉ። ሃይማኖት የላቸው ግን እምነት አላቸው። በሆነ ነገር ያምናሉ ማለት ነው። ስለዚህ የእግዚአብሔር ቃል ስለ እምነት ጠቅለል ባለመልኩ ምን ይላል? አሁን ወደ እምነት ወደ ሃይማኖት አይደለም ጉዳይ የሰናፍጭ ያህል እምነት ቢኖራችሁ ስላለ ስለ እምነት ነው። ግን የእግዚአብሔር ቃል ስለ እምነት ምን ይላል? በተለይ ሁለት መሰረታዊ ነገሮች ይላል። አንደኛ ምን ይላል መሰላችሁ? ዕብራውያን መልእክት ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ስለዚህ ወንድሞች፣ በሃይማኖት ውስጥ ኖረን እምነት ያስፈልጋል። እግዚአብሔር አምልኮታችን እግዚአብሔር ደስ እንዲለው እንዲቀበለው ጸሎታችን ልመናችን ከሆነ እምነት ያስፈልጋል። ለምን እግዚአብሔር ቃል ምንናል ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ሌላው ምንድን ነው የሚለው፣ በነገራችን ላይ ያለ እምነት አምልኮ ከንቱ ነው። ቤተክርስቲያን ትሄዳላችሁ፣ እምነት ይነትላላችሁ፣ ግን እምነት ከሌላችሁ፣ እግዚአብሔር ይህንን ያደርጋል ብለን ካላመንን፣ ያ እምነት ከንቱ ነው። ሌላ ቦታ እንግዲህ ደግሞ ስለዚሁ ስለ እምነት ምን ይላል የእግዚአብሔር ቃል የሰናፍጭ ቅንጣት ይችላል ይፈልቀዋል የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ታላቅ ነገር ማድረግ ትችላላችሁ አለ መድኃኒታችን ኢየሱስ ክርስቶስ ምንድን ነው ታላቅ ተአምር ማድረግ ትችላላችሁ ለምሳሌ ሙትን ማስነሳት ትችላላችሁ የሰናፍጭ ቅንጣት ያህል ይህን ተራራ ከዚህ ቦታ ተነስተ እዚህ ጋር ተተከልትሉ ይሆንላችኋል የሰናፍጭ ቅንጣት ያህል እሷን ያህል ቢኖራችሁ ይህ ብቻ አይደለም የሰናፍጭ ቅንጣት ያህል ቢኖራችሁ ማለቱ መሰለኝ ተራራ ሲሆን ይኸው ድዊን ትፈውሳላችሁ፣ ሙትን ታስነሳላችሁ፣ ድንቅ ነገርን ታደርጋላችሁ ሲል ይህንን ለምን አለ ክርስቶስ? ደቀ መዛሙርቱ ለምንድነው የሰናፍጭ ቅንጣት ያህል እምነት እንዲኖራችሁ? በሁለት ጉዳይ ቅድም እንዳልኳችሁ ስለ ሰናፍጭ አንስቷል። በተለይ አንደኛው የሰናፍጭ ቅንጣት ያህል እምነት ያላቸው ሐዋርያት በአንድ ጉዳይ ተከሰሱ። የሚደንቅ ነገር ነው። በአንድ ጉዳይ ተከሰሱ። ምን ብለው ተከሰሱ መሰላችሁ? አንድ ሰው የታመመ ልጅ ነበረው። መፈወስ አቃታቸው፣ ጸለዩ፣ ምናል መፈወስ አቃታቸው። በዚህም ጊዜ ወደ ኢየሱስ ክርስቶስ ሰውየው ይዞት መጣሁ ወደ ሐዋርያት ወሰድኩት፣ ሊያድኑት አልቻሉም አለ። አያቸው፣ ገሰጻቸውና እና ምን አለ ልጁን አንጡታል እና መድኃኒታችን ኢየሱስ ክርስቶስ ፈወሰው። እነሱን ግን ሐዋርያት ምን አላቸው የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ማድረግ ትችሉ ነበር አላቸው። አያችሁ ትንሽ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ማቴዎስ 17 ቁጥር 14 ጀምሮ ብታነቡ እንደዚህ አለን። ሰውየው መጣ እንግዲህ አሁን እንደዚህ አለ። ወደ ህዝቡ ሲደርስ አንድ ሰው ወደ እርሱ ቀረበና ተንበርከ፣ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳ ክፉኛ ይሰቃያል። ብዙ ጊዜ በሳት ብዙ ጊዜም በውሃ ይወድቃልና ወደ ደቀ መዛሙርቱ አመጣሁት እነሱ ሊፈውሱት አልቻሉም። እዚህ ጊዜ በጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ያለው? ቁጥር ሀያ ላይ ስለ እምነታቸው ማነስ፣ እውነት እውነት እላቸዋለሁ የሰናፍጭ ቅንጣት ያህል ትንሽ እምነት የሚያህል እምነት ቢኖራችሁ ይሄን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል። የሚሳናችሁ ነገር የለም። ይኸው የሚሳናችሁ አንዳች ነገር የለም። ትንሽ እምነት ቢኖራችሁ፣ ትንሽ እምነት ቢኖራችሁ የሚሳናችሁ ነገር የለም። ስለዚህ ዛሬም ለዚህ ነው ርዕሳችን እንደዛ ያለው። ሌላው ቦታ ጉዞ ወደዛ ውስጥ አልገባም። ስለ ሰናፍጭ የተናገረው ስለ እግዚአብሔር መንግስት ሲያስተምር ነው። ምን አለ? የእግዚአብሔር መንግስት እንደ ሰናፍጭ ነች። ሰናፍጭ አሁን ይዘሯታል። ሲዘሯት ትልቅ ዛፍ ሆና ትበቅላለች። ወፎችን ጭምር ታጥፈላለች። የእግዚአብሔር ቃል እንደዚህ ነው። ስለዚህ ትንሽ አርገን ብንዘራው በኋላ ትልቅ ፍሬ ያፈራል። የእግዚአብሔር ቃል ይህን መርሃ ግብራችንን የሰናፍጭ ፍሬ ያልነው ለዚህ ነው። በነገራችን ላይ እኛ ሀገር ያለው ሰናፍጭ እቺ ትንሽ ነች፣ ዛፍ ደረጃ አይደርስም። እስራኤል ሀገር ያለው ሰናፍጭ በጣም ያድጋል፣ ትልቅ ነው የሚሆነው። ለዚህ ነው እንግዲህ በምሳሌ ምን አላቸው? ማቴዎስ 13:31 ብታነቡ፣ ሌላ ምሳሌ ያቀረበለ ስለ እግዚአብሔር መንግስት ሲያስተምራቸው መንግስተ ሰማያት ሰው ወስዶ በእርሻው የዘራትን የሰናፍጭ ቅንጣት ትመስላለች። ትንሽዬ ነች፣ ግን ስታድግ የብዙዎች መጠለያ ትሆናለች ከራሷ አልፋ ለብዙዎቹ ወፎች። እርሷም ከዘር ሁሉ ታንሳለች፣ በአደገች ጊዜ ግን ከአትክልቶች ትበልጣለች፣ የሰማይ ወፎች መጥተው በቅርንጫፎቿ እስኪያርፉ ድረስ ዛፍ ትሆናለች አለ። ስለዚህ ስለ እግዚአብሔር መንግሥት ሲያስተምር መድኃኒታችን ኢየሱስ ክርስቶስ የተናገረ አሁን እዚህ ጋር ጊዜ ስለሌለኝ ስለማቆም፣ አሁን እምነታችንን ትንሽ እምነት ቢኖራችሁ ነው ያለው። እምነታችንን እምነትን እንዴት እናገኛለን? ወይም እምነታችንን እንዴት እናሳድጋለን? ወንድሞች ቢ ትንሽ እምነት ቢኖራችሁ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ከዚህ ተነስተው ወደዛ ሂድ ብትሉት ይሆንላቸዋል። እምነት የሚገኙ ወገኖችን በማወቅ ከማወቅ ነው፣ ከመለማመድ ነው፣ ከማወቅ ከመተዋወቅ ጥሩ ዝምድና ከመፍጠር ነው። ልክ ከሰው ጋር አሁን እኔ ባለቤቴን በጣም ስለማውቃት አምናት አለሁ። የፈለገ ነገር ብጠይቀኝ አደርጋለሁ። አምናት አለሁ፣ አውቃታለሁ። እንደዛው እምነት የሚመጣው በእግዚአብሔር ላይ ያለን እምነት የእግዚአብሔርን ቃል በማወቅ ወደ እግዚአብሔር ከመጠጋት የሚመጣ ነው። በአጠቃላይ ግን እዚህ ጋር ለማቆም ያህል በአጠቃላይ ስለ እምነት የእግዚአብሔር ቃል ምን ያስተምራል ብለን ብንል አንደኛ ሰው ትክ ትልቅ እምነት እንዲኖረው እግዚአብሔር ቃል ያስተምራል። እምነት ይኑራችሁ ይላል። ግን እሱ ቢጠፋ ቢያንስ ቢያንስ ግን ትንሽ የሰናፍጭ ምጫት የሰናፍጭ ቅንጣት ያህል እምነት ይኑራችሁ። ያ ሲሆን ትልቅ ድንቅ ተአምራት ትሰራላችሁ ብሎ መድኃኒታችን ኢየሱስ ክርስቶስ አለ። ሌላው እምነት ወገኖቼ፣ በአንድ ቀን እንደ ቡና ፍላት አይደለም፣ በአንድ ቀን የሚፈላ ነገር አይደለም። ይልቁንም የሚዘራ ከተዘራ በኋላ ቀስ በቀስ የሚያድግ ነገር ነው። ስለዚህ ግራጁዋል ፕሮሰስ እያደገ እያደገ እየደረጀ የሚሄድ ነገር ነው። እምነት የሚዘራ የሚተከል፣ የሚንከባከቡት የሚያድግ ነው። እምነት ቅድም እንዳልኳችሁ ከማወቅ ከመተዋወቅ ከመቅረብ የሚመጣ ነገር ነው። ምን እናደርግ? ጨረስኩ፣ ሰዓቴ ስለሄድ፣ በሰከንድ ውስጥ አንደኛ ስለ እምነት ምስጢር እንረዳ። ስለ እምነት ምስጢር እንረዳ። እንዴት ነው እምነት ላገኝ የምችለው? እምነት እኮ ጨምርልን አሉት። ጌታ ሆይ እምነት ጨምርልን አሉ በዛ በተከሰሱ ሰዓት። እና እምነታችንን እናሳድግ። እምነት ማደግ የሚመጣው ከምንድነው ብያቸው አሉ? ከማወቅ ከመተዋወቅ እና ይሄ በጣም አስፈላጊ ነው ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን ሰላም እግዚአብሔር ይብዛላችሁ እቺ አሁን የአዲስ የጀመርናት ሚኒ ወይም ደግሞ የሰናፍጭ ቅንጣት የተባለችው መርሃ ግብራችን ነች ሰላም እግዚአብሔር ይብዛላችሁ ሰላም ሰላም አሜን